እናትኤ ስንቱ በጥይት በሚሞትበት ዘመን በሳቅ እንደመሞት መታደር ያለ መስሎሽ ነው። ታነካኪ ባይሆን ቢ ዳይቴ ብላ እንጂ እየበላው ነው ዛሬ። ልካር ለምን ሆነሃል? እንደውም በቃ ነበሩ። ልጁ ምን ነክቶታል ዛሬ? በቃ ሙዱ ካልሆነ ተይው። ሲጀመርም የሆነ ፈዛዛ ነገር ነው። እንደዚህ የሆነ እኮ አያውቅም ነበር። ተይው እባክሽ፣ በራሱ ሰዓት መፍታቱ አይቀርም። ይልቅ ብ በቃኝ፣ እባክሽ በቃ። ከበቃሽማ፣ እኔን በቅቶኛል። ለአነሳሳው እኔ አነሳለሁ። ቆይ አንተ ምን ሆነሃል? እኔ ካልደወልኩልህ በቀር አደውልኝ አላልኩም እንዴ? ልታስበላኝ ነው ጭራሹ? አታካብጂኝ አልኩ። ቆይ በዚህ ሁለት ቀን ውስጥ ምን አዲስ ነገር ሊኖር ይችላል? ለማንኛውም ሜዲ ፍቅድ የሚያስኬድ መስለኝ ሌላ ቅድ መጠቀም ሳይኖርብን አይቀርም። ታከስ እንጂ እኔ ፍቅር በፈጠነ ሳይሆን ለይቶ በመታ ነው። እሺ ጫወታው። እኔ የምልህ ደግሞ እባክህ ከማን ጋር ተጣልተህ ነው? ተጣልቷል ምናምን እያሉ ነበር። ከማን ጋር ተጣልተህ እርግጠኛ ና፣ እንደውም ሊደባደብ ነበር ምናም ብለኝ ልመጣ ነበር እኮ ያው የሆነሳ ላይ ደላላ ደላላ እያጫውተኛል ነበር። ከዛ ከአንድ ሰውዬ ጋር በቤት ሽያጭ ጉዳይ አገናኘቻቸው ነበር። ይህ ሌባ ሰውየን ብር በለው ያ ሰውዬ መጥቶ ደግሞ ከኔ ጋር ጻፈጠረ፣ ግን ከዛ በኋላ በምን መንገድ እንደሆነ አላቅም፣ ገንዘቡ ግን ተቀብሎታል። እና ለዚህ ነገር ነበር ልትደባደበ ነበረው። አንተ ለሰው ገንዘብ እንደዚህ ሆን፣ ለራስ ገንዘብ ቢሆን ልሰቅለው ነው። እኔ አጭበርባሪ ነው፣ ውሸታም ሰው እንደማለው ድያወክ ልክ ሳይኩ ያኔ ሰደበኝ ነገር ነው ብልጭ ያለብኝ። ኧረ በቃ ፍታ ፍታ። ይሄን ሰውዬው ረስቶት ሌላ ነው ውስጥ ነው ያለው ይሄ ሙላጭ ሊባ ሰማማ ይልቅ መክሌት ነገ እኮ ልደቷ ነው አንተ። አይገርምም? ራስችሁ ጊዜው እንዴት ነው የሚሮጣው? እናት አረ በጣም እንዴ በዚህ ያያዙ ማ እኮ በቃ እድሜያችን ቆስቁሶታል። ቀላል እና ምን እናርግበናት ለበረዝዶ ምን እናድርግ ትለኛለህ እንዴ እሱን ላማክረህ እኮ ነው የጠራሁት። የሆነ ሳለ ከመክሊት ጋር እያወራል እንደዚህ ግርግር ነገር እንደማትወድ ነበር የነገረችኝ። በቃ እኛ ግን ቀለል ባለ ነገር ለምን አናስደስታትም? አዎ ልክ ነህ። በቃ የሆነ ቀለል ባለ ነገር ቆንጆ ጊዜ እናሳልፋለን። ደግሞ አዳራ ነገ ማታ ምን ፕሮግራም እንዳትይዘ እንዴ። ምን ሆናል? መቼም ያንተ ነገር አይታወቅም ብዬ እኮ ነው። ቢሆንም ብዙም አላስነካቸው ነገሮች አሉ። ይልቅ ለምን የመክሊትን ጓደኛ እናናገራትም ማን ነበር ስሟ? ሊሊን። አዎ ምን ነው? አይ ምንም ያው ሴት ስለሆነች ከኛ በላይ የጓደኛውን ፍላጎት እሷ ታውቃለች ብዬሽ እኮ ነው። አዎ፣ ግን እሺ፣ በቃ ደውልላት እናዋራታ። እንትን እንደ እኔ ታውቂያት ነው የምደውለው? እራስ ደውል አናግራት። እሺ፣ በቃ ደውልላታለሁ። ወይ ጉድ ማለት ይህኔ ነው። ምን ነው የዘመኑ ቦንዳ ልብሶች ግን የቡቲክ እያስናቁ ነው። አንቺ በቃ የእኔን ስታይ ነዋ ትዝ የሚልሽ መቼም የራሴ ልብስ አይቼ ትዝ እንደማይለኝ ታውቂያለሽ አንቺ ምን አለብሽ እድሜ ለዱባይ በይ እንጂ ቀልቼ ምን ዱባይ ብቻ አሁንማ እድሜ ለታይላንድ ነው እዛ ደግሞ መቼ ሄደሽ ነው አይ አንድ ጓደኛ ይዛ ትመላልሳለች እና የተወሰነ ሳቢ ይለቅላት አለው በጣም ቆንጆ ቆንጆ የሆኑ ልብሶችና ጫማዎችን ይዛለኝ ትመጣለች ግን ስትለብሻቸው አላይ ልትሸጫቸው ነው እንዴ እና ታዲያ ትቀልጃለሽ እንዴ? ይኸውልሽ፣ እጥፍ እጥፍ አድርጌ ፕራይሱን ታጋ አደርግበታለሁ። ከዛ ይቦሸራል። እንዲህ ወንጀል እኮ ነው። እኔ የለሁበትም፣ አላየውም፣ አልሰማሁም። ድንቄም ወንጀል ለፍቶ አንድ ወዱን ለማሳደር የሚጥራውን ከሚሆነጅሉ። በቃ በቃ እኔ ሀሳቤ መበረዝ አልፈልግም። ይልቅ ነገ እኮ እልደቴ ነው። መቼም ካልተናገርሽ አይሆንልሽም አይደለ? ለማንኛውም ሀፒ በርስደይ፣ እንኳን ተወለድሽ። ግን ምናለ እስከ ነገ ብትታገሽ። ልደቴማ ልደቴ ነው። እኔ ልደትሽ? መች ልደትሽ አይደለም አልኩ። ደግሞ እኮ አንቺ ግርግራቶች። እሱማ፣ ቀኑ ግን ደስ ይለኛል። አስበሻል። ሌላ አመት ተጨመረልኝ ማለት እኮ። እኔ የምልሽ ግን፣ እና ስንት ላይ ነው? አንዴ ተጨመረልሽ? ልጅ ወሬኛ። የሴት ልጅ እድሜ አይነገርም የሚባለው እኮ ለወንዶች ብቻ አይደለም የሚሰራው። እና ለወንድ አሁን ሴቶች ጨምርኮነ አቤት፣ አቤት፣ እንደ ወንድነሽ እያልሽኝ ነው? አንቺ ግን አላበዛሹ? በቤትሽ አስመጥተሽ ምሰድቤ አቤት አቦ አንተ ደግሞ ረጋበል እንጂ ለአንተ ብዬ እኮ ነው እዚህ ውስጥ የገባውን። እኔ ገንዘብ ችግር እንደ የለብኝ ታውቃለህ ወንድሜ በአቶ ኖሮ ሲጀመር የሚሻልልህም

ሀይዳዊት እንዴት ነሽ ስትደውልልኝ በጣም ነበር የገረመኝ እንደምን ገረመ አይ ከይቅርታው በኋላ እንደ ድሯችን የምንመለስ አልመሰለኝም እሱ እኮ ያለፈ ነገር ይልቅ ለወደፊቱ መጠበቅ ነው አይመስልሽም እና እና ለምን ፈለግሽ መሰለሽ፣ የልደት እንትን እናከብር አስበናል እና እንድታግዢኝ ነበር። እንድታግዢ ማለት ያው አንድ ሴት ስለሆነች በቃ ደስተኛና ረጋታ ነው። በዛ ላይ ደግሞ ለእቱ ከጓደኛ በላይ ወንድምህ ነው የሚያውቀው፣ አይደል በቃ፣ እንዴት እናደርጋለን መሰለሽ እማዬ ወይ ነገሩ ላይ እንድንግባባ አድርጊ፣ ካልሆነ ጭራሽ አትንገሪኝ። እኔ የዚህ ድርጅት ጉዳይ ስልችት ነው ያለኝ። አሁንስ ቆሽ ምን አድርጉ ነው የምትይኝ? ወይ አልሰራንበት፣ ወይ ከድርጅቱ አልወጣን። እኔ እኮ ያልገባኝ ፍላጎትሽ ነው። ቆይ ምንድን ነው በዚህ ልክ የሚያስጨንቅሽ? እማዬ በቃ ስለዚህ ጉዳይ እኔ ማሰብም መስማትም አልፈልግም። ምንም አይዲያው፣ በማይገባኝ ነገር የፈለገ ብትነግሪኝ ልረዳሽ የምችለው ነገር የለም። ማዬ ቆይ የደወልሽ እንኳን ተወለድሽ ልትይ ነው አይደል? በቃ ከነጎዳ ምናምን እናወራለን። እሺ ማዬ በግልጽ ንገሪ፣ ከእናንተ ይሄን እንፈልጋለሁ ብለሽ። ሄላው ሄላው ምንም ላክሽ። ዛሬ ስራ ቢዚ እኮ አድርጎ ነይ፣ እስኪ ናፍቀሽኝ ያለው። ብናፍቀ ኖሮማ አትመጣ ነበር። መጣ አይደለም። አህ ምን እየሰራ ነው አሁን? እንኳን ጨረስኩ። የባለፈው ስራ ነው እስካሁን ይሄን እየሰራ ነው እንዴ? ምን እንኳን ጨረሻለሁ እንጂ ነገር። በቃ ደክሞ አልረፍት አድርግ፣ እራስህንም ያማል እኮ። ረጅም ሰዓት ነው የሰራው ነው። እስኪ ያሳቢ አሳቢ ጎረምሳ የዞረው ነው የመጣው። ጭራሽ እንዳደረከኝ እና እስከዚህ ሰዓት ድረስ አምሽተሽ ሴት እንዳደረግሽ ነው የምታስበው? ገና እኮ ነው ሰዓቱ ታደገ ማለት ነው። ታደገ ማለት ነው። እስከዚህ ሰዓት ድረስ በቃ ራት ልስራ። እንደውም በቃ ነው የሚመጣው፣ አግዝሻለሁ። እሺ፣ ጋይሶች አፍጥኑት፣ በቃ መድረሻዋ ደርሷለሁ። አለቀ እኮ በቃ ምንቀርን በጣም ጥሩ። ሊሊ ቀሚስ ሆኖ አዘጋጀችላት። አዎ፣ መኝታ ክፍል አድርጌላታለሁ። አሪፍ። በቃ ልደውልላት አይደል? አይ ይቅር። እንዴ፣ ለምን? ከዚህ በፊትም ኮስታማሽ እደውልላታለሁ። ቢሆንም ግን ልጠረጥር ትችላለች። አይ፣ ስለዚህ ቢቀርብን ነው የሚሻለው። መብራቱን አጥፍተን እንጠብቃት። ባይሆን እሱ ጥሩ ሀሳብ። በቃ እኔ ሻማዎቹን ላበራራ። አጥረጥር አይደል? መችስ ያረዮ ባችግር የለውም መብራታችን የተበላሸ ነው ይመስላት። አጥረጥር። አሪፍ። ለኩሻቸው በቃ

ወይ ስቶ መክሊቴ አንቺ ትውልድ ሹላኒ ነው ለአንቺ ምሰጥ ሹሉ ስጦ ደግሞ ማድሮም ሜን ነበር። አሁን ግን ይፋ መውጣት አለበት። ግን ኮ ግን ኮ የሚባል ነገር የለም። በቃ ኔና አንቺ እንደ ወንድምናት አደግን እንጂ ወንድምናት አደለን። ግን እኮ ግን እኮ አትበኝ። ፍቅራችን ይፋ መውጣት አለበት። እስከ ዛሬ ድረስ ተደብቀን የቆየ ነው፤ ይበቃል። ማሚስ እሷን ቀስ ብለን እናስረዳታለን። ጭራሽ መብራት አጥፍታችሁ ፊልም ላይ እንደምናያቸው ፍቅረኛ ማቾች እጅ ለእጅ ተያያችሁ ትደንሱልኝ አላችሁ። አይደለም እኮ ማዬ፣ ምን መሰለሽ። ዝም በይ አንቺ። አንተ ዝም በይ። እኔ እኮ ልጄን አደራ የሰጠሁክ እንደ ታላቅ ወንድማምዬክ ነበረ። እንዲህ ጉድ አድርገህ ትጠብቀኝ? ምንም እኮ አልተፈጠረም። አረ እባክሽ። እንዲፈጠር እንፈልገሽ ነበር። የሆነ ነገር ተፈጥሮ ቢሆን ኖሮ ዛሬ ከዚህ ቤት ሬሳችሁ ነበር የሚወጣው። እባክሽ ማዬ፣ አንድ ጊዜ ስሚ። አንቺ ጭራሽ ድምፅሽን ከፍ አድርገሽ ለእኔ መልስ መመለስ ጀመርሽ? ባለጌ ይኸውልሽ እማዬ አንቺ እንደምታስብ እኮ አደለም እስቲ ዝም በለኝ አንተ እንዴ ህልም ነው ብዬ እንዳለን አልተኛውም አለሁ ፊልም ነው ብዬ እንዳለን ደግሞ ካሜራ አይታየኝም እማዬ እና አስረዳሽ ምንም አታስረዱ ይሄው በአይኔ እኳ አየው እኔ እኮ ጎረቤት ደውሎ ሲነግረኝ ተራይ መንደር አሉ ባልታ ነው ብዬ ነበር ያለፍኩትኝ ትኩረት ያልሰጠኋቸው ይሄው አሁን ግን በአይኔ አየኋችሁ ወይጉድ ወይጉድ አሁን ተነስ ውጡልኝ ከፊቴ ዞር በሉልኝ እያንዳንዷን ነገር ጠዋት ቁጭ ብለን እናወራለን። ውጡልኝ አሁን እሺ ግቢ። ናት እኔ ምኑን ተኛሁት? እኔ ውጡልኝ አሁን፣ ከዚህ ውጡልኝ። አረተኝ፣ ባልመጣ ነበር የሚሻለኝ። ምን ነው በሰላም ምን ሰላም አለ እዚህ ልጆቹ እያሉ ማለት እዚህ ነው እንዳያደርሽው አንቺ። አዎ አሀ አንቺም አንዷ ነሽ ማለት ነው። ምኑን አሁን ስለምን እንደምታወሪ አላወኩም። እያልሽኝ ነው። የእውነት አላወቅኩም። ትላንት ምን ስሰሩ ነበር? የመክሊት ልደት እያከበርን ነበር። እዮብም ነበር ሲመሽበት እኮ ነው የሄደው። እኮ ምን ስሰሩ ነው ያመሻችሁት? እኮ የመክሊት ልደት እያከበርን የተጨዋወትን ነበር። ግን ያው ትንሽ ቀማምሰናል። ወይኔ ስንዱ፣ አሳድጌ አሳድጌ እንዲልዋረድ። እንደ ማሚዬ ምን ሆነሻል ዛሬ? ቢያሁን ቶሎ ልጅን ያችንን እንቅልፍ አንቀስቅሽልኝ፣ ዳዊትንም ጥሬልኝ። ወይኔ ለከማታ መታን እንዴት እንደተቆጣሽ ብታይ ረ ከቁጣ የሚብሳል። እኔ እኮ የእናንተ ነገር አይሆንም የሚቅርባችሁ ብዬ ነግሬሽ ነበር። አንቺ ግን ምንም ሳሚ ጎዳደልሽ። ኡፍ ምንድነው የሚሻለን? ል የሚሻላችሁማ ወንድምና እህት መሆናችሁን አምናችሁ አርፋችሁ ብትኖሩ ነው የሚሻለው። እኔ እና ዳዊት እኮ እህትና ወንድም አይደለንም። ቆይ አብሮ አደግ አይደላችሁ እንዴ? እና አብሮ አደግ መጋባት አይችልም ያለው ማ ነው እናቴ? እኔ እኮ አይደለውም የማትጋቡ የሚያልኩት፣ ለማንኛውም ማሚ ሳሉ እናት የጠበቀች ነው፣ ብትሄጂ ነው የሚሻለሽ። እኔ ኧረ በእናትሽ ልብሴን ቀይሮ እሺ፣ እባክሽ እሱ ክፍል ሄደሽ ብታረድ አይሻልሽም ነበር? ምን ይዘጋሻል? አንቺ አትናገሪም እንዴ? እማ ስንቢያንቺ መልስ አትስጪ። ምን ይዘጋሻል አላልሽም እንዲ? ልበላ ደግሞ ብታወራ የሚያምርባት አትመስልም ወሬኛ። ይኸውልሽ እኔ ልጅ፣ አንቺ አሁን ትንሽ ልጅ አይደለሽም ትልቅ ልጅ ነሽ። ምን ማድረግ እንዳለብሽ እንደሌለብሽ ጠንቅቀሽ ታውቂያለሽ። አደራሽን እባክሽ እኔ ልጅ፣ ይህን ነገር ከሌላ ከአንድ ሰው ብሰማ የመጨረሻችን ነው የሚሆነው። ውርድ ከራሴ እየሰማሽኝ ነው። እኔ ልጆች አሉኝ ብዬ ላማከራችሁ ብመጣ ጭራሽ ሌላ ዱብዳ በይ አሁን ተነሽ እንጂ ዳዊትን ጥሪልኝ እና የኔ ልጅ ና እዚህ ጋ ቁጭ በል እስቲ ማታ ምንድን ነው የተፈጠረው? የተፈጠረው ነገር ንገረኝ። እስኪ ማሚ፣ አንቺ እኮ ያየሽው ነገር በቃ የገመትሽውን እንጂ ምንም ነገር አልተፈጠረም። እሺ አምናለሁ፣ የእኔ ልጅ። እኔ እኮ ራሳችሁ እንድትችሉ ራሳችሁን በፍቅር ጠብቃችሁ እንድትኖሩ እኮ ነው የምፈልገው። እኔንም አንገቴን አታስደፉኝ፣ እንዲሆኑ አታስብሉ። እኔ በእናንተ መኩራት ነው የምፈልገው፣ የእኔ ልጅ። አታስቢ ማሚ፣ ምንም አይፈጠርም። አምናለሁ፣ የእኔ ልጅ። ተኛሽ? አዎ ባችን ይላል ምን? እሺ ምን ሆነ? እባክህ እስኪት በህይወቴ አንድ ነገር በወድ እሱም የተከለከለ ነገር ምንድን ነው? መክሊት መክሊት፣ ምን ሆነች? ነገር እንጂ ምን ሆነች መክሊት? ምንም አልሆነችም፣ ግን በቃ ማታ እንትን እንደወጣ እየመታ ነበር እና እናማ ተቃቅፈን ስንደነስ ደርሳብን ነው የሌዳን ይቀወጠች ማዘራዋ ደግሞ ነገሩ እኮ በጣም ብዙ ጊዜ ነበር። አይ ነገርኩ እኮ ቢቀርብ ብዬ። ይሄ ነገር ቆይ ይቀር ስላልክ የሚቀር ነገር ይመስላል እንዴ? ለውልዴ እኔ ጓደኛ የሚጠቅምን ነው መነገር፣ ቀላል እንዳለ ነው ይገባኛል። ለምን በማይሆን ነገር ላይ ጊዜ የምታባክ ነው? ከጎረቤት ይልቅ ደግሞ ማዘሯ ታሳዝነኝ። እኛስ ምን እናደርግ? ብለህ ቆይኔ ምልክ ሲጠፋ እንደ ባገሩ እዮ በእናት እስኪ ዝምበል ለውልዴ እኔ ጓደኛ ክን የሚጠቅመን ነገር ነው የምነግርህ። ዛሬ ላይ ልክ ነው ያልኩ ነገር አንተ ደግሞ መልሶ እንዳይጎዳክ ብዬ ነው የምሰጋው። ስለዚህ ዛሬ እውነቱን ብነግር ይሻለኛል ነገ ከምትጎዳ። ማለት ምንድን ነው ቆሽ ጠብቀኛ ለኢዮብ ዳዊት ነግሮት ይሆን እንዴ? ምን ነው? እኔ እንጃ። ቴክስት አደረገልኝ ላግኝሻል ይሆናል እንግዲህ። እኔ ግን ባለውጣ በጣም ነው ደስ የሚለኝ። ቆይ እዚህ ሆነሽ ምትቀይሪ ነገር አለ? ላንቺም ቢሆን እኮ ወጣ ብትና አየር ብትቀይሪ ነው የሚሻልሽ። ግን እኮ ነጻነትን የመሰለ ነገር የለም እዚህ ምድር ላይ ወተሽ ለመግባት፣ ፍቅርንም ለመኖር፣ ምንም ነገር ለማድረግ ነፃነትን የመሰለ ነገር የለም። ታዲያ ነጻነትሽ መጃጣሽ ከዚህ በላይ ይሄ እኮ ነጻነት ማጣት አይደለም። እና ምንድን ነው ይልሽ፣ ይሄ የሚያደርጉትን ለይቶ አለማወቅ የሚባለው። እሺ በእናትሽ ሊል፣ አንቺ እንኳን ተረጅኝ እንጂ ሳልረዳሽ ቀርቼ እኮ አይደለም። መክሊቴ፣ ግን ደግሞ እንደ ጓደኛ አንቺ ነገር በጣም ያሳስበኛል። በቃ ሁሉ ነገሮቹ አትጨናነቂ። እናንተ ግን እኔ እና አንቺ እህትና ነው እንደማድረግ እኮ ግን እና ምን እና ምን እንለት ይሆን አዎ፣ እስኪ አንድ ጥያቄ ልጠይቅሽ። እሺ እኔ ጉዲ ፈቻ ልጅ እንደሆንኩ ሳናውቅ በፊት ምን ነበር የምንባባል? መች መች ተስማምተን የምናውቀው ነው። አውቀሽ ነው። ኧረ የምሬን ነው። ይልቁንስ ማሾፉን ትተሽ፣ እኔም እንዳንቺ አይነት ሚስት ካልሆነች ካልሆነች አንቺም እኮ እንዳንተ አይነት ባል ካልሆነ አላገባም እንባባል ነበር ባለው። አዎ ሁሌ እንላለን። አየሽ፣ ልባችን ያውቅ ነበር። ይሄን ነገር ከማድረግ የሚያገዳን ስጋችን ነበር። እሱም ቢሆን ግን ሊለያየን አልተፈቀደለትም። መክሊትይዬ እኔ ከኋላ ታሪክ አንቺ ተመልጨብኝ እናትሽ ይኸው እውነት ማንም አይለየንም። አ ማንም ምንድን ነው እንደዚህ ከልኩል ለማያልፍ ነገር መጨነቅ ስብለሽ ፈታ ቤልኝ። ቆይ ምን ብታደርጊ ነው የሚያስደስትሽ መክሊት? እንዴ እኔ ለአንቺ ብዬሽ አንዴ ሁሉ ነገር እያደረግኩ ያለሁት ይገባኛልኩ ግን ጥሩ ስሜት ላይ አይደሉ እኮ አንቺ ጥሩ ስሜት ላይ ላሎንሽበት ነገር እኔ አንቺ ብቻሽን ምተውሽ ይመስልሻል ነው ወይስ እኔ የማላስብ ይመስልሻል እንደምታስብ አውቃለሁ ደግሞ ከዚ በፊት አስቤት ነ እኮ ነገር እኛ ቆይ ምንድን ነው ስታር ደስ የሚልሽ ነገር እኔ ምን ላርግልሽሽ ደስ ያለ መቼ ዛሬ ዛሬ አንድ የነበረሽ ነው ወይስ ቀድሞ ይነግርሻል ፍ እነመት ይሄ ውሻ ጓደኛህ ነኝ እያለች ይጫወትብኛል። አ? አይደል አ ኧረ እንደዛ ላይ ሆን ይችላል እኮ በዛ ላይ ሌላ አላማ ቢኖረው እሷ እራሱ ትመጣለች። ሆነሃል ግን ያው ለነገሩ ለነገሩ ምን አይ ማርቴ በቃ። በዛ ላይ ኢዮብን እንደ ወንድም የምታየው ጓደኛ ደሞ እኮ እሷ ካልፈቀደችለት ምን ነገር ማድረግ አይችላል። ለነገሩ ልክ ነሽ። እሷ ባትፈቅድ ኖሮ እዚህ ድረስ ይመጣ ነበር። አስተያየዙ ግን በቃ ወክ እናደርግና ትንሽ አረፍ ብላ ወደ ቤት ይገባል። ዘሪያንቸት መጭም እንዴ